እጅ ላይ ለሚሰራ ቀዶ ህክምና ምን አይነት የአንስቴዠያ አማራጮች እንዳሉ ያውቃሉ? እጁ ለተሰበረ ሰው የተለያዩ አይነት የአንስቴዠያ አማራጮች አሉት። እኛ የትኛው አንስቴዠያ አይነት እንጠቀም የሚለውን ለመወሰን የስብራቱ ቦታ፣ የቀዶ ህክምናው አይነት እና የሚፈጀው ሰዓት፣ የታካሚው ጤና እና ተጓዳኝ ህመም፣ የታካሚውና የባለሙያዎቹ ፍላጎት ላይ ይወሰናል። አማራጮቹም ሙሉ ወይም ደግሞ ጀነራል አንስቴዣ እና የተወሰነ የሰውነት ክፍል አንስቴዣ የምንላቸው ናቸው። የተወሰነ የሰውነት ክፍል አንስቴዣ የምንለው የተወሰኑ ነርቦችን ለይቶ መዝጋት ወይም ደግሞ ነርቭ ብሎክ እና ለተወሰነ ጊዜ መልእክት እንዳስተላልፉ ማድረግ ነው። አብዛኞቹ እነዚህ ቴክኒኮች በማስታስ ደረጃ የሚሰጡ ናቸው። እንደ ደም ግፊት ያሉ ተጓዳኝ መምላለባቸው ታካሚዎችም ተመራጭ የአንስቴዥ አይነት ናቸው። እጅ ላይ የሚሰሩ ነርቭ የመዝጋት ወይም ደግሞ ነርቭ ብሎክ የአንስቴዥ አይነቶች እነዚህ ናቸው። አንደኛው ብብት ስር ተወግቶ የሚሰጠው አግዝለሪ ብሎክ የምንለው ነው። ሁለተኛው ሱፕራክላቪኩላር ብሎክ የምንለዋለን። ሶስተኛው ኢንፍራክላቪኩላር ብሎክ፣ አራተኛው አንገት አካባቢ ተወቅቶ የሚሰጠው ኢንተርስካለን ብሎክ ነው። የቀዶ ህክምናው ታችኛው የእጅ ክፍል ወይም ደግሞ መዳፍ አካባቢ ከሆነ ሪስት ብሎክ የምንለውን መስጠት ይቻላል። የቀዶ ህክምናው ጣቶች አካባቢ ከሆነ ደግሞ ዲሳሊስ ብሎክ መስጠት ይቻላል።